አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወድና እየተወደዳችሁ እየተከበራችሁ የቻናል ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ሰላም ነኝ አልሐምድሊላሂ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። ሰላም ሰላም ብያቸዋለሁ በናፈቀው ልቤ እያልኩ መጥቻለሁ ማለት ነው። ዛሬም በድጋሚ ዛሬ ደግሞ ይዤላቸው የመጣሁት ሩትና አብረሽ እንደታረቁ አክባሪ ይዤላችሁ መጥቻለሁ ማለት ነው። ሩትና አብረሽ ታርቀዋል። አይሮጥም ከቤታቸው ሂዳ ይፈታ ጠይቃለይ፣ ተንበርክካ ከፋ ዘሩጋ ከበስፋ ዘርጋ ማለት ነው። እና በጣም ደስ የሚል ዜና ይዘላችሁ መጥቻለ ትላላችሁ። ለማንኛውም ለቻናል አዲስ የሆናችሁ ሁ ላይክ፣ ሰብስክራይብ እንዲሁም ሼር ኮሜንት በማድረግ ቤተሰብ ሁንላለሁ ማለት ነው። እና ውዱች ይ ማለት ነው። በነገራችን ላይ ከመጣላት ምንም የምናገኘው ጥቅም የለም ማለት ነው። እንኳን አይደለም እንደዚህ ተዋደው በጣም ተቀራርበው ብዙ ነገር እየሰሩ ብዙ ነገር እየተለወጠው እያለ ማለት ነው። ኖርማኒ ኖርማን እንኳ ቢሆን ከመጣላት ወላሂ ምንም የምናገኘው ነገር የለም። ስለዚህ ፍቅር ነው የሚበልጠው ለሰው ልጅ እና መዋደድን መወፋፈቀን አላህ እየወፈቀን ማለት ነው እና ሁላችሁም በጣም እያሰባችሁ እንደነበረ ያው በዙም በኮሜንት ላይ ብዙም እያየን ነበር እና ሁሉንም ነገር እያየን ነበረ ማለት ነው። እና አልሙ ይሄም አሁን አብረሽና እሩታ ታርቀዋል ማለት ነው። ከቤት ሂዳ እንግዲህ ይቅርታ እጠይቃለሁ። የአብረሽ ፋዘርም እንግዲህ አዲስ አበባ ሙሉውን አውቀዋለሁኝ እንግዲህ በየቤታችሁ እየዞርኩኝ ማንም ይሁን ማንም እጠይቃቸዋለሁ፣ የሆነ ችግር እንኳ ቢፈጠር እየመጣሁ እጠይቃለሁኝ ያለውን ነገር እያለ እነ ሜሮንም እነ ጽጌንም? ለመዳን ሁሉንም እንትን እያለ ነበር፣ እየጠይቃቸው ነበር። እና እንግዲህ አዲስ እኔ አሁን መውጣት መግባትን ነው ለምጅ አውቅያት አለሁ እያለ ነው ማለት ነው ጋሽዬ ማለት ነው። እና ይህን ይመስላል የዛሬው ቪዲዮዋችን ማለት ነው። በጣም ደስ የሚል ነገር ነው። ለማንኛውም መወፋፈቀን አላህ ወፍቀን እና ደግሞ በሌሎችም ነገሮች ብዙዎቹን ይሄን ሰሞን በጣም ስልክ ላይ እየተጨናነቁ ነው ማለት ነው። ስልክ ላይ ስልኩን እያጨናነቁ ነው። እኔ ራሱ ወላሂ ፌንት ልበለ ነው ወላሂ ነው የምላቸው እ በዚህ ሮ መጣ ነው እንግዲህ ማለት ነው። ምን ድንጉር ነው እንዴ? ሶሻል ሚዲያው እኮ በቃ በጣም ተንትን ብሏል። በጣም ወላሂ ምን ድንጉር ነው እንዲህ። በዛም ሲከል ሌላ ነገር፣ በዚህኛውም ሲከል ሌላ ነገር አራ ረብ አራላህንተ እንዲ ዋላህን ተጉስት ምስጣን ያረብ እና ምን ጉር ነው የሆነ ሰው የሆነ ሰው ወደ ሰማንያ ሶስት የሴት ራቆት ገላቸውን ቪዲዮ ይዣለሁ ይላል። የሆነ ያኛው በዛኛው ደግሞ በዛኛው ቦታ ስንሄድ ደግሞ ምንድን የማይሰማ ነገር ኩል እንደ ሴቶች ምንናናል እንዲህ ምን ሆነን አለ? እንዴት ነው ያለ ነው እንደ ምን ሆነን ነው? ኧረ ተው፣ ልብ ልብ ይስጠን። እንደው ምን ሆናችሁ ነው አላህ ብላችሁ ወላሂ <سؤال> ልብ ይስጠን። ምንድን ነው እሷ ምንድን ነው እንዴ 83 ሴት 83 ሴት አፍረ ተገላዋን የቪዲዮ እየቀረጸ እየላከ ማለት ነው እንዴ? ምን ሆናችሁ ነው? እኔ ከኔው ጀምሮ ልበላችሁ በቃ። እኔ ከከሌ ሳልል ከኔ ከኔ ጀምሮ ምን ሆነን ነው? ሴቶች የት እየሄረ ነው? እንዴ ምን አይነት ጉር ነው? አረ ሴቶች ልብ ንግዛ፣ ወላሂ ልብ ንግዛ። ምንድን ነው የትየ ሄርን ነው የትየገባን ነው የትየደረስን ነው ምንድን ጉር ነው እንዴ? አረ በጣም ይንዘጋል፣ ወላ በጣም ነው የሚዘጋው። እንዴ ያችም ያችም ያችም ያችም ያችም ምን ነው እሷ፣ ምንድን ነው ምንድን ነክቶ ነው? ሴቶች ተጠንቀቁ። ለማንኛውም ወንድማችንም ቢሆን በእርግጥ እንደዚህ እንትን ብዬ መስራት አልፈልግም ነበር፣ ግን በጣም የሚደብር ነገር ስለሆነ ግን ላነሳው እንደዚሁ እንትልበለው ብዬ ነው ማለት ነው። ብዙዎቹን እያየኋቸው ነው፣ ብዙውን እያየሁት ነው። ግን እኔ እስከ ዛሬ በማንም ላይ እንደዚህ መከራከር ማልፈልግ ማለትም አልፈልግም ነበር። ግን ለምን እህቶች አይደሉም እንደነዚህ ልጆች የኒህት ብትሆን አንዷ ምን አይነት ስሜት እንደሚሰማኝ ግን ይሱን ነገር እንትን ብዬ ነው። ለምን ሴት ነኝ ተጠቂ ነኝ። ግን ለምንድን ሴቶች እስከዚህ ደረጃ ድረስ ደርሰናል? ረ ብስሚላ፣ እስከዚህ ደረጃ ድረስ እና አልሙሂም እኔ በጣም ተናድጃለሁኝ። ሰማንያ ሶስት ሴት አፍራ ተገላ እንትን በቪዲዮ እየተቀረጸ እየተላከለት ብዙ ነገር እንትን እያለ እያረገ ማለት ነው። እና ደግሞ የሰው ልጅ ከሰራ ካለ ከለፋ ይቀየራል። የማይደርስበት ቦታ የለም፣ እንቀየራለን። ስለዚህ የሰው ገንዘብን የሰውን ላብ አግድመን ከምናይ በውሸት እየተሞላነ ሌላ ነገር እያረግነ ሰውነታችንን እንትን እያልን እየሸጥነ ሌላ ነገር ገንዘብ ከምናገኝ ድብን ብሎ ይቀር እንዴ! ለምን ለፍተሽ አታድሪም እንዴ? እየሰራሽ አይደል እንዴ አረብ ቤት? ታዲያ ከዚህ በላይ የት የት ልደርሽ ነው? ማንም ይሁን ማንም እንዱ ያንም ሰው እኮ ቢወስድሽ እንኳን የማይወስድሽ ማለት ነው። የት የማያደርስሽም ሂደሽ እዛም ሽቀላ ነው። አሜሪካ አውሮፓ፣ እንትና ነው ጃፓን ነው ምትበይ፣ እንትን ቁጭ ብለሽ ምትበይ መሰለሽ እንዴ? ምን ነክቷችኋል? እሳ ምን ነክቷችኋል? ወላሂ ምን ነክቷችኋል? ምን ናችኋል እንዴ? ኧረ ዓይናችሁን ግለጡ። እንደዚህ የአረብ ቤት የአረብ ቤት እንትን ሽንት ቤት እያጠብሽ አይሻልሽም? እንደዚህ ሰውነትሽን እየሸጥሽ እየቸረቸርሽ ሽንትን የምትይው እና፣ ለማንኛውም ሴቶች ለሴቶች ነው፣ አሁንም ተጠንቀቁ ምለው ነገር። ሴቶች ራሳችሁን ጠብቁ፣ አልፋችሁ ተርፋችሁ ቪዲዮ እየቀረጻችሁ ሰውነታችሁን ለወጠጤ አትላኩ። እንደው ስንት ጊዜ ነው በየሶሻል ሚዲያው ይታመሳል፣ ይነገራችኋል። ለምንድን ነው ማትሰሙት ግን? እንደ በየአመቱ በየእንትኑ በየወሩ በቃ የሴት የሴት ጉድ መውጣት አለበት ወይ? ጉድ አንድ ወኛዋ እንትን ገብታ እንትን የኔ ይዞ እንዲህ አይነት የኔ ይዞ ትላለች። አንድኛ ይቱን እንትን የኔ ይዞ እንትን የኔ ይዞ ምንድን ነው ሰውዬው እኮ መጥቶ አይደለም የቀረጻሽ፣ ራስሽን እጅ ቀረጻሽ። አላፍሽለት እንዴ? ምን ናቹ ነው እስከዚህ እስከምት ከሆነ ድረስ ምን አይነት ስሜት ቢይዝሽ ነው እንደዚህ እንትንሽ እየቀረጥሽ የምትልኪው? አራንዶ መድረባ ላይ ጊወላ ሴት አሰደቢ ናችሁ ነው ሲጀመር፣ ወላሂ እንደዚህ የምትሰሩ ሴቶች በጣም ከባድ ናቸው ስነግራችሁ ማለት ነው። ለማንኛውም ቪዲዮውን ተመልሼ እመጣበታለሁ።